ከጥቅም ውጭ ብሏል። መጀመሪያ ያለው ባልወልድ ነው መጀመሪያ በሩ ላይ ያለው ያስለቅሰኛል፣ እህቶቼ ያጣላኛል፣ ያባላኛል እቤት በቃ ሲኦልም ገነትም ሲኦልም ገነትም ያሳየኛል። ሰይፌን ዘርክቻለሁ ቅዱስ ሚካኤል በቤትሽ ሁሉ ስራ ቦታሽ ሁሉ ሰይፌን ዘርክቻላት አለ ብሏል። ግልየ አይገባትም፣ አታምነ ትጠራጠራለች ድና በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በመላው ዓለም የምትገኙ የዓለማቱ ሆናችሁ ይህንን ፕሮግራም በጉጉት የምትጠብቁ የኦርቶዶክስ ተዋህዶ ቤተክርስቲያን ልጆች ሁላችሁም በያላችሁበት እንደምንቆያችሁ ሰላማችሁ በያላችሁበት ይግዛ። ከዛው ከበርሜል ቅዱስ ጊዮርጊስ ቤተክርስቲያን አጠገብ ሆነን አሸዋ ማዶ በርሜል ቅዱስ ጊዮርጊስ ላይ የተለያዩ ድንቅ ታምራት የተፈጸመላቸውን ሰዎች እንግዲህ የተደረገላቸውን ምስክርነት እየሰማን ወደ እናንተ እያቀረብን እንገኛለን። እስከ ፕሮግራማችን መጨረሻ አብራችሁ ትሆኑ ዘንድ ጥሬን እያስተላልፍ ፕሮግራሙን እያዘጋጁ የሚያቀርብላችሁ እኔ ወንድማችሁ ከወንድማችሁ ዘማሪ ዳዊት ነኝ ማለት ነው። እናታችን እንኳን ደህና ሳመጡ እስኪ ስሞትን ያስተዋውቅን። ንጋቱ አወሐረ። እሺ የክርስቲና ጸበሉ ጋር ያለው ነገር እንዴት ነው? እንዴት አያችሁት? እስኪ ላድማጮቻችን አካፍሉልን። ጸበሉ ሸጋ ጠበል ነው። የአምላክ መብራት አምቦል፣ ጀንበር የማትታይበት አንተን የሌለበት ሀገር ብርሃን ነው። ቀና ብዬ ባየው ብርሃን የለውም። ሰኞ ዕለት ስገባ፣ ሰኞ ዕለት ስገባ ገባስ

ተስፋ አላረግለት ቁርባን አላስቆርብለት በመሬት አሁን ምን ብዬሽ እጠገዋለሁ? እላታለሁ እኔ እላታለሁ ስላል ግድ የለሽም ተስፋ ይቅርበት ስል እላታለሁ። ጎንበስ ተወደ ደግሞ ከሰል አገር የለም።

ግድ የለም፣ መሃዳ ለብራት ጥዋ ጠጣለሁ። በጠጣሻት እመቤቴን በይ ማየልኝ እዚያ ታልሄድሽ እዚህ እንደ እመቤቴን እንበና ማየልኝ። ግዴለሽ ወዲ እመቤቴን እንሃድልሻለሁ። ልብ አድርጊ። ባየ እንዳከጂ እዚያ ትሄድሽ ሁላችን ምን እንማራለን? እኔ በእሱ ሰግዳለሁ። ቦርቦሩ ቦሩ ሻማ አለኩሳለሁ። በእሱ ሰግዳለሁ። የእሱን አፈር፣ የሱን ጠበል፣ የእሱን ስፍራ ነክተሽ ታልመጣሽልኝ እናቴ የማደልሽ ብመጣ ማንቺ ቤት አልመጣ ሲያጣነሽ የሰይጣን ቤት ነው እዛ ልጅ ታመጣሽ ቤታችን፣ ሰይጣን ያወጣልኝ እኔ መሳፈሪያቴ ምን አስር ሺህ ብር ለኛ አስር ሺህ ብር፣ ሀያ ሺህ ብር ከፍላ መሳፈሪያችንን አምስት ሺህ ብር አርጋ ልጅ ነች ቦታ ያደረሰች። ለልጅ ጡረት አርጉልኝ እስኪ ማመረቋት እስኪ በዚህ ስለሆነ ነው እሷም ይሄንን ቤቱን እንድትራዳ እንትን እንትል

ከቤት የወጣሁት ጊዮርጊስ እንጂ ሐምሌ ሰባት ነው። ሐምሌ ሰባት ወጥቼ ማለት ሰኔም በሙሉ እንቅልፍ አልተኛም። ያስለቅሰኛል፣ እህቶቼ ጋር ያጣላኛል፣ ያባላኛል። ቤት በቃ አለቅሳለሁ፣ ቤት ዘግቼ ተኛለሁ። እሺ ሽንቴን መቆጣጠር አልችልም። በጣም አለቅሳለሁ። ከዛም ምንድነው ይሄ ነገር፣ አይቼው አላውቅ ባህሪ ኩሽታዬ ጉሮሮ ነበር። ስኳር እኮ ደምሽ ላይ ያሳያል አሉ። አለቀስኩ፣ ደነገጥኩ። በቃ እንዴ ሆነ። ይሄን እንዳትበይ ያን እንዳትበይ፣ አለቀስኩ በጣም። እንዴት በዘራችንም ዘመናችን የለም እንዴት ስኳር ነው? በጣም አለቀስኩ። ዶክተር ማረጋገኝ፣ አብሮኝ የነበር ልጅ ማረጋጉኝ፣ አልቻልኩ ያርኩኝ። እንደዚህ ዝ ላይ ገመድ ዝ ላይ ይሄን እንዳትበይ ያን እንዳትበይ፣ ምን አለብሽ ብለው ስኳር ያሳያል። ደም ፍሬ አለ እሺ። መጀመሪያ ጉሮሮ ነበር የሚያመኝ አለርጂክ፣ ምን እየተባለ ከዛ በኋላ መጨረሻ ላይ

ከጥቅም ውጪ ሆኖ በጣም ኩላሊትሽ ተጎርቷል። ቀኝ ኩላሊትሽ ከጥቅም ውጪ፣ ስኳር ስኳርሽ ሶስት መቶ ስልሳ አምስት ገብቷል። አሁን በቁምሽ ካልታከምሽው ካልተጠቀምሽ፣ መድኃኒቱን አይንሽን ያጠፋል፣ እግርሽን ሽባ ያደርጋል። ሶስተኛ መድኃኒት ልትጀምሪ ነው። የጉበትሽ ቆይና ሁለቱን

ሽን ቁሩም ከያለሽ ተባልኩ። እዛ ልጅ ተጠመቂ የሚል ትዕዛዝ መጣልኝ። ይሄ ማለት እዛ እንዲሄድ ታዘዝ ኩሻል እየተጠበቅኩኝ በማይወጣ ጉድ የለም ባከታ ማህጸን በማህጸኔ አይቀርም ወደ ላይ አይቀርም ወደ ታች አይቀርም የተጎለጎለ እንቁላላ ስኳር ነው እንዴ ብድግ ሲያረግ አይበጠስም እየወጣልኝ። አሁንም እዛ የመስከረም ማርያም አዲስ አበባ መጣሁ። የልጄ ጋ መች አድሬ ቼክ ተደረኩኝ ስኳር ማን ነው ስኳር አለብሽ አሉኝ። የዛው ሀነሱ ሐኪም እናንተ አይደላችሁ እንደዚህ እንደዚህ ያላችሁ፣ የዛሬ ሶስት ወር አረ ምንም አይነት ስኳር የለብሽም። ስኳር አርግዳል ነገር የለም ብትሽ፣ አይ እናንተ እኮ ናችሁ መድኃኒቱን ጀምሪ፣ አይንሽ ይጠፋል፣ እግሪሽን መጥፎ ነው ሁሉ ነገር ነገርሽን እንትን ይላል ብላችሁኝ ነበረ። አይ ምንም የለብሽም አሉኝ። ሽንቆሮ ለካይ እየተጠበልኩኝ ስኳር የሚባል በሽታ ሽንቁሩ ሚካኤል አጠፋልኝ። ስኳሩ ጠፍቶልኛል ብዬ ለመሄድ ዝግጅት ላይ ያረ በቃ ስኳር ከጠፋልኝማ እኔ ያስጨነቀኝ ስኳር ነው እንጂ ወደ እዛ ም እኔ ማስተዳድረው ራሴም በራሴ ምግብ የሰርቼ በጉልበት የለፍቼ ነው። አሁንም የዛ እየሰሩ ለጸበል የሚልኩልኝ እህቶች ናቸው። ትዳርም የለኝም ትዳሬም ከተፈታ ሰው አራት አመት ነው ሊሆነኝ ነው። ልጀን ማስተምረው ነው ዘለፍቼ ጥሬ ግሬ ነው። ስለዚህ እና እህቴን ያው የኔ የኔ አይነት የኛ በሽታ መተት ነው እንትን ሰው ቆ ነው ስኳር የሚያስለኝ ማጥ ቤት ሙሉ ነው የተመተተበት። እዛ ማለት ተየር ብድክስ ዘን ያላቃተም ከየት ትምጣ ከየት ትምጣ ተመንፈሰኛ የኛ ባለ ስኳር ወድነሻ ልትሄጂ ነው አደ አለች። አዎ ልሄድ ነው። እናቴን ገብቼ አካቋር ሲማ ሱባኤ ገብቼ ጠይቄ ለሄድ ነው። አትግቢ አትችም፣ ሱባኤ አትግቢ፣ አንቺ እኮ ይርብሻል። ወዴት ነው ይርብሻል? የኔማ ገብቸ ይሄን ሆዴን ውፍረቴን አስጠፍቼ ነው እንጂ ጠይቂያት፣ እናቴ ምን እንዳለብኝ ትነግረኛለች። ሰላት እንዳትገቢ ዛራ፣ ይርብሻል። መንፈሱ መገረፍ ጀመረ። እኔ ምን ምን ምን አገባኝ። ሰዓት በላይ ከተገረፈ በኋላ እንደዚህ እንደዚህ እንደዚህ እንደዚህ ቅዱስ ሚካኤል

መርዙ ወጥቶ አልቆልኛል። በፊት እስከዚህ ያንቀኝ ነበረ፣ እዚህ ሆዴ ውስጥ ያለው አሁን ደክሞ ይሁን ወጥቶ፣ ያው የተቆራረጠ ወደ ላይ የሚወጣው ወደ ታይ የሚወጣ የተቆራረጠ ወጥቶ ደክሞ ይሁን ወዴን መንፋት እንጂ ያው ሆዴን ይነፈኛል እንጂ ያ የሚያስቸግረኝ የሚነክሰኝ ወደዚህ መጣብኝ፣ ወደ አንገቴ የሚመጣብኝ አይመጣም። በቃ ቅዱስ ሚካኤል ይሄን ያክል በጣም ትልቅ ነገር፣ በእህተሽም ትምጣ ተባለ መጣይ ኤዳንስ እንስሳ ጋር ታይደ አት የምታጠባውን ተጠምቃ ተመለሰ አይደች። ያው እኔ እስካሁን ቅዱስ ሚካኤል ቅዱስ ጊዮርጊስን ብዬ መጥቼ አምስት ወር ሊሞላኝ ቅዱስ ጊዮርጊስ ደሞ ለእኔ ከቤቴ ያወጣኝ ቅዱስ ጊዮርጊስን ብዬ ነው። ግን እዚህ ቦታ ላይ መጥቼ ይሄን ቦታውን ስለረገጥኩኝ በጣም እያለቀስኩ ነበር። እና ሰውረኝ፣ ግን ሰውሮኝ፣ ምንድን ነው ያየሁት እኔ የማርያምን የተክለ ሃይማኖትን ስል የገብርኤልን ስል በእያንጃበቡ ብኝ እያለ የአንድ ገበያ ሰው የሚያክል ሰው ይታየኛል። ከዛ ነቀው ከአሁኑም ከዛ ሁለተኛ ቀንም ገባው ማክሰኞ ሁለትም ገባው። ያው ይሰውረኛል ግን ወደው ይመልሰኛል። ጭንቅ ነገር አላሳየኝም፣ ምንም አላሳየኝ። ያው ይሰውረኛል ወደው ነው የምነቀው። ትናንትም እንደዛው ያው ትናንትም ቅዱስ ጊዮርጊስ ድረስልኝ፣ ድረስልኝ፣ ድረስልኝ ስል ይሰማኛል።

ሲወስዱኝ እስከሚወስዱኝ አላቅም ምንም እንደሆነ እኮ አላቅም። እና ስለዚህ እኔ እዚህ በመንጣቴ በጣም ደስተኛ ነኝ። በጣም ስጠጣም ጸበሉን አመጣው ጀምሮ ዛሬ ነው እንጂ ሁለት ሊትሮች ብቻ ይዳን ምረት እየጠጣው የጊዮርጊስን ጸበል አመጣው ጀምሮ አምስት አምስት ሊትር እየጠጣው ነው። ወደታይ ወደላይ ወደታይ ወደላይ ይሄ ሆዴ ራሱ ቀሏል። ይሄ በጣም ያው የምታይ እንግዲህ አውሬው እኮ እንት በጣም ወጥቶልኛል። በጣም ደስተኛ ነኝ እኔ አሁን ራሱ ለመቅረት ደስተኛ ነኝ፣ ግን ብቻዬን እንደት እዛም ቤተሰብ ተደብቄ ስለመጣሁ ያስባሉ ብዬ ነው እንጂ እዚህ ቆይቼ መጨረሻውን ባይ ደስ ይላል። ግን በጣም እንደዳንኩ ነው፣ በቃ እንኳን አይደለም ቤተሰቦቼ ሁሉ እንደዳኑ ነው የተሰማኝ። ውስጤ ደስተኛ ለሁ አሁን ቢሆን ያለው ፈልጋለሁ ይሄ ቦታ እኔ እስካሁን ድረስ ጸበል በጣም ብዙ ቦታዎች ዙር ያለው እንደዚህ ታመረኛ ጸበል አላየሁ። እስካሁን በጣም ድንቅ ነው። ጊዮርጊስ እጹብ ድንቅ ነው። ከምኔ ካይምሮ የበላይ በጣም መግለጥ ያቅተኛል። ሚገባው የሚገባው በላይ ታምር ነው። ስመጣም እንዲሁ በጉዞ በድንገት ነው። እኔ ዘመድ ቆርጦልኝ ነው ከሌላ ቦታ ከውጭ የመጣሁ እንጂ አሰቢው ተዘጋጅቼ አልመጣሁም። ግን እግዚአብሔር እንደወደደና እንደፈቀደ ለዚህ ቦታ ስላበቃኝ በጣም ደስተኛ ነኝ። በጣም ጥሩ ነገር ነው ያየው። እንደኔ ሁሉም እየመጣ የኢትዮጵያ ሕዝብ ቀርቶ የዓለም ሕዝብ እየመጣ ይውየው ይፈወስ። በጣም ደስተኛ ነኝ እኔ እኔ በበኩል ያሁን ቤተሰቦችን ሁሉ ለመስጠት ዝግጁ ነኝ እና ደስ ይለኛል። እኔ የመጣሁበት ጉዞ መኪናውም ሁሉም የተስተካከለ የተሟላ ነው። እግዚአብሔር ይመስገን። በጣም ደስተኛ ነኝ፣ ደስተኛ ነኝ፣ በጣም ደስተኛ ነኝ። እኔ እግዚአብሔርን በጣም አመሰግነዋለሁ። ለዚህ ቦታ ያስረገጠኝ ጌታ በጣም አመሰግነዋለሁ። እጡብ ድንቅ እጡብ ድንቅ ነው ምለው የጸበሉ ታሪክ ነው። በጣም ታሪክ ነው የሆነብኝ እኔ ሞቶ መነሳት ማለት ነው። በእኔ በኩል ሙቼን የተነሳሁ ነው የምለው እንጂ እንጃ፣ እኔ መግለጥ ያቅተኛ ቃላት ያቅተኛን። በጣም በጣም ደስተኛ ነኝ። እኔ ያለው ሁሉ ህዝብ እየመጣ እየተፈወሰ እየዳነ ቢሄድ ደስተኛ ነኝ። በእኔ በኩል በጣም ደስተኛ ነኝ። ብዙ ነገር ነው ያየሁኝ። ካሁን በፊት ልጅ የመጣካቸው በሳምንት ጊዜ ብቻ ነው ተጠምቃ ሄደች። በወረፋ በጣም ብዙ ሰው ነበር። አርባ ጦም ላይ ነው የመጣኝ ምንም ስል ነበር። አሁን ግን እኔ በጣም ሙሉ ደስተኛ ነኝ። አንድ ቀን አላቋረጥንም። አሁንም ነገ ምና አምስተኛ ቀን እንሞላለን። እግዚአብሔር የተመሰገነ ይሁን። ጉዞውም ጥሩ የተስተካከለ ነበር። መንገዳችንም ያማረ የሰመረን የነበረ እግዚአብሔር ይመስገን። ግን አሁን እኔ ራሱ የምለው እኔ ለቅዱስ ጊዮርጊስ ለበርሚሉ ጊዮርጊስ መግለጥ ያቅተኛል። አሁንም እሱ እንደወደደና እንደፈቀደ ከዚህ ካደረሰ በጣም ነው ማመሰግም። ደስተኛ ነኝ። ስትገቡ እንዴት ነበረ ያለው ፍራቻ ማለት ሰዎች አለ እዛ ሆነው ጎንደርም አዲስ አበባ በጣም ጸበሉ ከባድ ነው እንደዚህ ያረጋል ብለው ሰዎች ሲያወሩ ነበሩ ጸበል ላይ ሰኞ ለት ገብቶ መጠመቅ ሲጀምሩ ያለው ነገር እንዴት ነበረ በጣም ፈርቼ ነበርኩኝ እጅና እግሬን ስታሰር እጅና እግሬን ሲያስሩኝ ፈራው ከዛ ገባን በኋላ ተሎ ጉቡ ጉቡ ጉቡ ተባለ። ሳደር ሰው ነበር ጸበሉ ሊመጣ አው ጸበሉ ሊመጣ ወዲያውኑ እንደገባን ጸበሉ ሲመጣ ፈራ። ከዛ በኋላ ግን የሆንኩትን ይሆንኩትን አላውቀው ጸራሽ ምንም ምንም አላውቀም። እሺ፣ ምንም አላውቀ በቃ ይሞት ጣራ ሞት ላይ ነው እንጂ ያለው ቤት ያለው አይደለም። ሙች ያለው ነው ያልኩኝ፣ በእኔ በኩል ማለት ነው። እዛ በኋላ ግን ተመልሸ ሲፈቱኝ ያየሁትንም ነገር የሆንኩትንም ነገር ሳስታውሰው ለመጀመሪያ ጊዜ ራሴን አመመኝ። ከዛ በኋላ ከለበሱ ከተነቀ ከተራመድ ከተንቀሳቀሱ በኋላ እግዚአብሔር ይመስገን መጥቼም ከዚህ ጸበሉ ከጠጣሁ በኋላ ጸበሉ በጣም ለውጥ አየሁበት። ደግሜ ደግሜ ሶስት ቀን ሙሉ ጠጥቻለሁ ጠጥቻለሁ። ዛሬ ነው ቅዳሴ ቆይተን ትንሽ የጠጣን እንጂ ሶስት ቀን ጠጣን። በጣም ለውጥ አለው፣ በጣም ለውጥ አለው። ጠጣሁ አሁን ግን እኔ ከአደር አደር አደር እንደዛ ልገባ ስል ፍራቻም የለኝም። ዝም ብዬ ነው ገብቼ የምጠመቀው። እግዚአብሔር ይመስገን ግን ስታሰር ያው የፍርሃት እንትን አለ የጸበሉ የፈረስ ኮቲ ሰምታችኋል። ግን ሲመጣ ጸበሉ ገና ሲመጣ የሽታው ማለት ነው ሽታው መጀመሪያ የሚሸተው ሽታ እንደገና ሲወርድ ጸበሉ የሚሸተው ሽታ የተለየ ነው። ሽታው ለየት ያለ ነው። መጀመሪያ የሚሸጠው ሽታ የሆነ ሽታ ይሸጣል። ደግሞ የሚሸጠው ሽታ የሆነ የጣን ማዛና የመምትን ማዛ ይሸጣል። በጣም ድንቅ ማዛ ይሸጣል። እና በጣም ለየት ያለ ነው። እኔ ለመግለጥ ያቅተኛል፣ ቃላት ያቅተኛል። እና በጣም ደስ ይላል። እዛ በኋላ ግን እየገባሁ እጠመቃለሁ። ሁለት ቀን ትንሽ ነፍሴን አውቃለሁ። ዛሬ ደግሞ ይህ እንደ መጀመሪያው ቀን ነኝ። ጭራሽ ሰው ተሰውራችሁ ዛሬ አላውቅም። ራሱ እንዴት እንደፈቱኝም አላውቀውም አላውቀውም፣ እንዴት እንደፈቱኝ ራሱ ተሰውራችሁ። ግን እንደዚህ አሁን አንዳንድ ሰዎች በምድር ላይ ጾምኩ አልጾምኩ ገዳም ሄድኩ አልሄድኩ መጽዋት መጸወቅኩ አልመጸወቅኩ ሲኦል ይኑር ገነት ይኑር ማን ያውቃል ለሚለው ሰው እናንተ ያያችሁት ነገር አለ ኖሮ፣ ሲኦልና ገነትማ በትክክል ነው እንጂ እንዴ! ያያ ያሳያችሁ ነገር አለ እናንተ። በኔ በኩል እግዚአብሔር ይመስገን ወደ ሲኦል አላየሁ፣ ገነትም እግዚአብሔር ይመስገን ድንቅ ነገር ነው። በቃ በአየር ላይ በረራ፣ በአየር ላይ ብዙ ነገር አይቻለሁ። እስኪ ትንሽ አካፍሉ ነው፣ እስኪ ሁሉም ሰው በጉጉት ስለሚጠብቅ ነው። ይሄን ነገር እስኪ የመጀመሪያ ቀን ያያችሁት ነገር ሲያካፍሉ እኔ እንዲሁ የአየር ላይ በረራ ነው ያየሁት። የተመሰገነ ይሁን። እንግዲህ እና እንዴት እኔ ደግሞ ልጅ ያለች አብራኝ የመጣችው ሲወልም ገነትም ሲወልም ገነትም ምን ያሳየኛለች ሲወል ወሰደኝ፣ ገነት ወሰደኛለች። ትናንትና ግን ሚካኤል ተቀብሎ በእጁ ሲያቅፈኝ የሆነ ሰውዬ ሊቀማው ሲል ቅፍ አርጎ ያዘኛለች። አብራኝ የመጣች ልጅ አለች፣ ትንሽ ልጅ እሷን ደሷለች። እና እኔ ግን ሁል ጊዜ ባየር ላይ እዛ ሁለት ቀን ደህና ህይወቴ ነው እናውቃለሁ። ዛሬ ግን እንደ መጀመሪያውኑ የሰወረኝ እሱም እንደዛው ነው። እና ግን እግዚአብሔር ይመስገን፣ ክብር ምስጋና ይግባው ለበርሜሉ ጊዮርጊስ። በጣም ክብር ምስጋና ይግባው ነገም ዛሬም። እኔ እንጃ መግለጥ ያቅተኛል፣ ቃላት ያቅተኛል። እና በጣም ቆንጆ ነው። ደስ ይል ነበር መምጣት ላልቻሉ ሰዎች ወደዚህ ቦታ አሁን የምታስተላልፉት መልእክት አለ? አዎ እስኪ ያስተላልፉ። እንዲያው አንካሳው በምርኩዝ ደካማው በአልጋ እንዳየነው እየመጣ እየተፈወሰ እንዲሄድ እኔ እንዲያው ሙሉ ምን እንትን አስተላልፋለሁ። ለቻልነው ደግሞ ደካማዎች ለሆኑት ደግሞ በጣም ላልቻሉት ደግሞ እምነቱን ይዣለሁ። በጣም ደስ ይላል። ደስተኛ ደስተኛ ነኝ በእኔ በኩል ሞቶ መነሳት ማለት ቀላል አይደለም። ሌላ ጸበል ተጠምቀው ያውቃሉ? ከዚህ ከበርሜል ጊዮርጊስ ውጪ ጎንደርም ዙሪያ የተለያዩ ቦታዎች ላይ ተጠምቀዋል። ከእነዚያ ጸበሎች ታዲያ በርሜል በምን ይለየዋል? ግን ይሄ የዚህ ጸበል ለየት የሚያደርገው በቃ ሙተህ ነው ትነሳ ሙተህ ትነሳለህ። ነፍስን ከስጋ ለይቶ ነው እንደገና የሚያስነሳው እና ይህ በጣም እጹብ ድንቅ ነው። እኔ እጹብ ድንቅ ነው ምለው በጣም እኔ እንጃ መናገርም ቃላቱ ያቅተኛል። በጣም ቃላቱ ራሱ ቦታውን በረገጥኩት ሁሉ በጣም ነው የማመሰግነው። ለዚህ አበቃኝ ጌታ ራሱ በጣም አመሰግነዋለሁ። መልካም እሺ፣ ወደዚህ ቦታም እንድትመጡ የጋበዘቻችሁንም እስኪ መርቋት እና ይሄን ሚዲያ ስለምትከታተል አመስግናት። አዎ እኔ ፍቅርተ ስላሴ አሜሪካ ነው ያለች። በጣም አመሰግንሻለሁ፣ አከብርሻለሁ፣ ወድሻለሁ። በጣም ላቂያዬ ልጅ ብዬሻለሁ። በጣም ከሚገባው በላይ በጣም ወድሻለሁ። እስከ ቤተሰቦችሽ ድረስ እንቅፋት ሾ ምን እንከና ያገኝሽ። ቅዱስ ሚካኤል፣ ቅዱስ ጊዮርጊስ በርሚሉ በፊትም በኋላም በቀኝም በግራም ሆኖ ይጠብቅሽ። በረከቱ ይድረስሽ። አሁንም ለዘላለም ትኖርልኝ አሜን። መኩሪያ የህቴናት መኩሪያ የልጀናት አሁንም ያኖርልኝ። አሜን፣ እናቴ እንግዲህ ከእናታችን ጋር የነበረን ቆይታ ይሄን ይመስል ነበረ። አድማጭ ተመልካቾቻችን፣ ፕሮግራሙን ከቋራ በርሜል ቅዱስ ጊዮርጊስ በነበረን ጉዞ እያዘጋጀሁ ሳቀርብላችሁ የነበርኩት ወንድማችሁ ዘማሪ ዳዊት ነኝ። አሁንም ከቀሪ የሚዲያችን መንፈሳዊ ፕሮግራሞች ጋር አብራችሁ እንድትቆዩ ጥሬን እያስተላልፍ፣ እስከዛ መልካም ሰንበት።